ከሁለት አስር ዓመታት በላይ በግንባታው ዘርፍ ልምድ ካካበተው እንዲሁም በቅርቡ በኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት፣ የንግድ ሱቅ እንዲሁም ቪላዎችን ይግዙ፣ በእጥፍ ያድርፉ። በመሃል ከተማ በለግሃር ሰማንያ አራት ሺህ ካሬ ላይ ያረፈ ግዙፍና ዘመናዊ መንደር በተጨማሪም በ22 በቦሌ አትላስ በሲኤምሲ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25 ፐርሰንት ጀምሮ ልዩ ቅናሽ 5545 የባንክ አማራጭ 5 ፐርሰንት ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል። ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው። ይፍጠኑ፣ ቦታውን ያስይዙ። ለበለጠ መረጃና ሳይቱን ቀድሞ ለመጎብኘት በ0998 9329 28 ላይ ይደውሉ። መኖር በጊፍት መንደር፣ ጊፍት ሪልስቴት ማህበረሰብን እንገነባለን። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 ይህ አዋዜ ሰበር ነው። የእስራኤል ባህር ኃይል ወደ ጋዛ ይንሳፈፉ የነበሩ የእርዳታ ጀልባዎችን ትናንት ተሳፈረ። እስራኤል የጋዛ የውኃ ጠረፍ ላይ ያላትን ቁጥጥር ለመስበር ከእርዳታው ጋር አብረው የተሳፈሩ ተሟጋቾች ወይም አክቲቪስቶችም በቁጥጥር ስር ውለዋል። የዚህ የአመፃ ጉዞ አደራጅ የሆነው ግሎባል ሱሙድ ፍሎቲላ ባወጣው መግለጫ የግሎባል ስሙድ በርካታ የጀልባዎች ስብስብ በተለይም እነ አልማ አሲሪያስና አዳራ መርከቦች በህገወጥ መንገድ ጉዞቸው ተቋርጦ ዓለም አቀፍ ውሃ ውስጥ ሳሉም የእስራኤል ወራሪ ጦር ተሳፍሮባቸዋል ብለዋል። ግሎባል ሲሙድ ፍሎቲላ በምህፃረ ቃል ጂኤስኤፍ ከሜዲትራኒያን ወደቦች የሚነሱ የተለያዩ መርከቦችን በመጠቀም ለጋዛ እርዳታ ለማስገባት የሚጣጣር ድርጅት ነው። ከተያያዙት ጀልባዎች በተጨማሪ አለ። ጂኤስኤፍ በመግለጫው ጉዞአችንን በቀጥታ ወደ ዓለም ማስተላለፊያ የኮሚኒኬሽን መሳሪያዎቻችንን አተናል ብለዋል። የእስራኤል ውጭ ጉዳይ ሚኒስቴር በበኩሉ በሰጠው መግለጫ ከመርከብ ሰልፈኞቹ መካከል አያሌዎቹም በሰላም እንዲቆሙ ተደርገው ወደ እስራኤል ወደብ እየተዘዋወሩ ነው ብለዋል። የእስራኤልን የጋዛ የባህር ኬላ ለመስበር ከተሳፈሩ አክቲቪስቶች ጋር አብራ የነበረችው ዕውቋ ስዊድናዊት የአየር ጥባይ ተቆርቋሪም ግሬታ ተንበርግም በቁጥጥር ስር ብላለች። ውጭ ጉዳይ ሚኒስቴሩ እንደገለጸው የእስራኤል ባህር ኃይል ተገዳዳሪው የጀልባ ሰልፈኛ ወደ ጦርነት ቀጠና እየተጠጋችሁ ስለሆነ መንገዳቸውን ቀይሩ ሲል ማስጠንቀቂያ ሰጥቷቸው ነበር፣ አልሰሙም ብሏል። ጉዞውን ያደራጀው ጂኤስኤፍ የሰልፉን መቋረጥና ወደ እስራኤል ወደ መመራት የመከላከል እርምጃ ሳይሆን ዓይን ወጣ የተስፋ መቁረጥ እርምጃ ብሎታል። ከመካከላችን አንድ ጀልባ ሆን ተብሎ በጎን በኩል ተለትማለች። ሌሎችም ጀልባዎቻችን እንደ መድፍ በሚተኮሱ የውሃ ጅራፎች ተገርፈዋል ብለዋል። እንዲህ ዓይነቱን ሰላማዊ የሲቪሎች ተልእኮም የሚያጠቁት የሰብአዊ እርዳታው መሳካት ማለት የነሱ ከበባ መክሸፍ ማለት ስለሚሆን ነው ብለዋል ጂኤስኤፍ። የእስራኤል ውጭ ጉዳይ ሚኒስቴር ደግሞ የጀልባ ሰልፈኛው እስራኤል የጣለችውን የባህር ላይ እገዳ እየጣሰ ስለመሆኑ የተነገረውና እግዱም ከጋዛ ቀጥሎ ያለው የውሃ ክልልን የሚሸፍን መሆኑ ተነግሯቸው ነበር ብሏል። ውጭ ጉዳይ መስሪያ ቤቱ ያቀረበውም የጫናው ቪዲዮ በእስራኤል ቁጥጥር ስር የዋለም አንድ ጀልባ ላይ ዓለም አቀፏ የአየር ጥባይ ተሟጋጅ ቱንበርግ ተቀምጣና የእስራኤል ጦር ውሃና ጃኬት ሲሰጣት ያሳያል። ቢቢሲ እንደዘገበው ከጀልባዎቹ በሚተላልፉት ቀጥተኛ ስርጭቶች አማካኝነት እንደተረዳም የእስራኤል ጦር የተሳፈራቸው ሁሉንም 44ቱን ጀልባዎች እንዳልሆነ ያሳያል ብሏል። የእስራኤል መንግሥት ሰብአዊ እርዳታ ጦርነት ውስጥ ለምትገኘው ጋዛ ለማድረስ ጄሴፍ ያደረገውን ሙከራ ጠብጫሪነት ብሎታል። ግሬታና ጓደኞቿ በሰላምና በጤና ይገኛሉ ሲል አስታውቋል። የእስራኤል ባህር ኃይል የጀልባ ሰልፈኞቹን የተሳፈራቸው የጋዛ የውሃ ዳርቻ ለመድረስ ገና 112 ኪሎ ሜትር ሲቀራቸው ነበረ። መንገደኞቹ እንደ ቅዳቸው ቢሆን ኖሮ እነሆ ዛሬ ጠዋት ጋዛ ዳርቻ ሰፈፍ ይሉ ነበረ። የኮሎምቢያው ፕሬዝደንት ጉስታቮ ፔትሮ የጀልባዎቹ ጉዞ ለምን ተቋረጠ በሚል በሀገራቸው የሚገኙ ቀሪዎቹን የእስራኤል ዲፕሎማቶች ወደ ሀገራቸው አባረዋል። እርምጃውን የኔታንያዩ ዓለም አቀፍ ወንጀል ሲሉ ቀጽለውታል። ፔትሮ ከዚህም በተጨማሪ ከኢየሩሳሌም ጋር የነበራቸውን የነፃ ንግድ ስምምነት አቋርጠዋል። ስምምነታቸው ከ2020 የጀመረ ነበረ። በፍሎቲላው ላይ ከተሳፈሩ መካከል ሁለት ኮሎምቢያውያን እንዳሉና በአስቸኳይ እንዲፈቱላቸውም ጠይቀዋል። የአይርላንዱ ምክትል ጠቅላይ ሚኒስትር ሲሞን ሃሪስም በበኩላቸው ሪፖርቱ እንዳሳስባቸው ገልጸው የሱንፌን ሕግ መወሰኛ ምክር ቤት አባል የሆኑትን ሴናተር ክሪስ አንድሩን ጨምሮም ቢያንስ ሰባቱ የሚደርሱ አይርላንዳዊ ዜጎች በዓለም አቀፍ ሕግ አሰራር ደንብ ሁኔታቸው መልካም እንዲሆን ጥሪ አድርገዋል። እስራኤል ከአሁን በፊትም ባለፈው ሰኔና ሐምሌ ወር የተደረጉ መሰል የባሕር ገዳዋን የሚጥሱ ሙከራዎችን አክሽፋለች። የእስራኤል መንግሥት የጀልባ ተጓዦቹ ጉዞአቸውና እነሱን በማኅበራዊ ሚዲያ አማካኝነት በቀጥታ ማሰራቂታቸውን ሰልፊ እዮት የሚል ራስን በራስ በሞባይል ፎቶ እያነሱ ሲዝናኑ የሚታዩበት ቅንጡ ጉዞ አድርጎ መግለጹን በመቃወም ስዊድናዊቷ የአካባቢ ተቆርቋሪ ቱንበርግ ለቢቢሲ በሰጠችው ምላሽ ማንም ሰው ቢሆን ለታይታ ሲል ሕይወቱን አደጋ ላይ ሊጥል ይችላል ብዬ አላስብም ብላለች። ዓለም አቀፍ የእርዳታ ኤጀንሲዎች ምግብና መድኃኒት ለጋዛ ለማድረስ ቢሞክሩም እስራኤል አቅርቦታቸውን ገድባለች ሲሉ ይከሳሉ። እስራኤል በበኩሏ ጥረቷ አቅርቦቶቹ ሐማስ እጅ ውስጥ እንዳይገባ መሆኑን ትናገራለች። በምትኩ የጋዛን የእርዳታ አቅርቦትና ስርጭት በመጻረ ቃል ጂኤችኤፍ ተብሎ በሚታወቀው የጋዛ ሰብአዊ ድርጅት በኩል እንዲሆን እስራኤልና አሜሪካ ይደግፋሉ። አንድ የተባበሩት መንግስታት ደገፍ ድርጅት ጋዛ ውስጥ ረሃብ አለ ሲል ባለፈው ወር መግለጹና ምክንያቱም እስራኤል የእርዳታ አቅርቦት ወደ ግዛትቱ እንዳይገባ የዘረጋችው ስልታዊ እንቅፋት መሆኑን መግለጹ ይታወቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔቴናዩ መግለጫውን ዓይን ያወጣ ቅጥፈት ሲሉ አጣጥለውታል። ፈረንሳይና ጣሊያንም የእነሱ ዜጎች ጭምር የተሳፈሩበት የእነዚህ የአምስት መቶ ተጓዦች ጉዳይ ወይም አያያዝ ጉልበት በሌለው ሁኔታ እንዲሆን እስራኤልን መማጸናቸውንና እስራኤልም ማታስቡ ችግር የለም እንዳለቻቸው ተናግረዋል። ኢሳያስ፣ እንግዲህ ፍሎቲላው ዛሬ ነበረ የሚገባው። እስራኤል ትናንትና የጋዛ የውሃ ዳርቻ ከመድረሳቸው ከገና መቶ ኪሎ ሜትር ገደማ ሳሉ ያው የባህር ኃይሉ ተሳፍሮ ወደ እስራኤል ወደብ እየወሰዳቸው ነው ማለት ነው። ስለዚህ የጉዟቸው ዓላማ አልተሳካም። ዓለም የጉዟቸው ዋና ዓላማ ምንድን ነበር? ጉዟቸው ዋና ዓላማ ያው እንደሚታወቀው እስራኤል የጋዛን የአየር የአየር የመሬትና የባህር ክልል ትቆጣጠራለች። ከጋዛ ጋር ባለው የሴኩሪቲ ሁኔታ ማለት ነው። የዚህ ፍሎቲላ ዓላማ ደግሞ ህገወጥ ብሎ ነው የሚያምነው የጋዛ የባህር ዳርቻ ክፍት መሆን እንዳለበትና ስለዚህ ወደ ጋዛ የሚፈለገው ነገር ማንኛውም ነገር እንዲገባና እንዲወጣ መፈቀድ አለበት የሚል አቋም የያዘ ቡድን ነው። እስራኤል በመግለጫው በእንዲህ አይነት ንቅናቄ ውስጥ ሐማስ እጁ እንዳለበት ትወነጅላለች። እና ይሄ የፍሎቲላ ወይም የጀልባዎች ሰልፈኛ ተደጋጋሚ ዓላማው እንግዲህ ይህን እስራኤል የጣለችውን እገዳ መጣስ ነው እና ነገሩ ቀላል አይደለም። ምክንያቱም የእርዳታ አልጭነዋል። ለምሳሌ አሁን እነዚህ ጀልባዎቹ የእርዳታ አልጭነዋል። አብረው ደግሞ በዚህ ጉዞ ውስጥ ያሉት የተለያዩ ለጋዛ ተቆርቋሪ የሆኑ አክቲቪስቶች ናቸው። ለምሳሌ አንዷ በአየር ጠባይ ተሟጋችነቷ ዓለም አቀፍ እውቅና ያላት ቱንበርግ ትልቅ ትኩረት ምስብ ናት። እና በዚህ ውስጥ የነሱ ከተለያዩ ሀገራት ተሰባስቦ ይህንን ጉዞ ማድረግ የሰላማዊ ትግል አካል ነው። የእስራኤልን እገዳ አንቀበልም የሚል እንትን ነው ምድ የምትለው መቀናቀን ነው እና እንደዚህ አይነት መቀናቀኖች የፍሎቲላ ተብሎ የሚጠራው የጀልባዎች ጉዞ ሪል ተደጋጋሚ ነው። ከዚህ በፊት በታሪክ አይዶ ነው ሁለት ወይ ሶስት ዓመት አይዶ ነው ከዛም በላይ ሊሆን ይችላል። ከቱርክ የተነሳ የቱርክ አክቲቪስቶችን በብዛት የቱርክ አክቲቪስቶ ማለት እንግዲህ በተመሳሳይ ሁኔታ የጋዛ ተቆርቋሪ የሆኑና ጋዛ ላይ የተጣለው የባህር እገዳ መነሳት አለበት ብለው የሚያምኑ እና የፈለግነውን ይዘን መግባት መቻል አለብን ብለው የሚያምኑ አክቲቪስቶች የተሳፈሩበት ተመሳሳይ ፍሎቲላ በአንድ ወቅት ወደ ውሃው ዳርቻ በቀረበ ጊዜ የእስራኤል ባህር ኃይል አሁን ወደ ወታደራዊ ቀጠና እየገባችሁ ስለሆነ አቅጣጫችሁን ቀይራችሁ ወደ እስራኤል ወደብ ሂዱ ይላቸዋል። በዚህን ጊዜ እምቢ ይላሉ ማለት ነው። አንቀይርም በሚሉበት ጊዜ የእስራኤል ኮማንዶ ከሄሊኮፕተር በገመድ እየወረዱ ይገባሉ ማለት ነው። እዛ ውስጥ በገቡ ጊዜ የቱርክ አክቲቪስቶች እንዳየነው ቪዲዮ ከሆነ እጃቸው ላይ ብረት አርገው በጣም በስሜት ትሞሉ ነበሩ። የተወሰኑ የእስራኤል ኮማንዶዎች ላይ ገና በገመድ በመግባት ላይ እያሉ ድብደባ ያደርሳሉ። በዚህ ጊዜ የኮማንዶ ቡርኑ እርምጃ ወስዳ ለአስር ይገድላሉ። እና ይሄ በእስራኤልና ቱርክን አፍንጫ ለፍንጫ አጠጋግቶ ሂጅ እባክሽ ሂድ እባክህ ያባባለ ከፍተኛ ቁጣ የቀሰቀሰ እንደነበረ አይዘነጋም። እና ምክንያቱም በዛ ጉዞ ላይ አስር አክቲቪስቶች የተገለዋል። ስለዚህ ቀላል አይደለም፣ የመቀናቀን ጉዞ ነው። አሁን ዜናውን ላይ እንደሰማሁም እስራኤል ለሶስተኛ ጊዜ እንግዲህ ተመሳሳይ ጉዞ ማክሸፏ ነው ባለፈው ናሴና ምዲወር በተለይ በሰው አልባ አማካኝነት ነው የጉዞ እንዲስተጓጎል የተደረገው። አንዱ ጀልባ መሄድ አቅቶት ነው ጉዞ መቀጠል አቅቶት ነው። ይሄኛው ግን የባህር ኃይሉ ነው የተሳፈረው። ስለዚህም ጉልበት አልተጠቀመም፣ የተፈጠረ ነገር የለም ቀጥታ መሪያችሁን አዙራችሁ ወደ እስራኤል ወደ ሂዱና ያላቸው ወደዛ ነው ይዟቸው ሄደው፣ ምንም የደረሰ ቫዮለንት የሆነ ወይም ደግሞ ጉልበት ያካተተ እርምጃ የተወሰደበት ሁኔታ የለም። ሳያስ አለም አሁን ይሄ አካባቢ የጦርነት ቀጠና ነው አትግቡ እየተባለ ወደ ጦርነት ቀጠና መሄድ በራሱ አሉታዊ ተጽዕኖ አያመጣም ወይ በሁለቱም ወገኖች ላይ ከሁለት አስር ዓመታት በላይ በግንባታው ዘርፍ ልምድ ካካበተው እንዲሁም በቅርቡ በኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸው መኖሪያ ቤቶችን በመገንባትና በማስረከብ ዘርፍ አሸናፊ ከሆነው ከጊፍት ሪል ስቴት አፓርትመንት፣ የንግድ ሱቅ እንዲሁም ቪላዎችን ይግዙ በእጥፍ ያድርፉ። በመሃል ከተማ በለግሃር 84 ሺህ ካሬ ላይ ያረፈ ግዙፍና ዘመናዊ መንደር። በተጨማሪም በ22 በቦሌ አትላስ በሲኤምሲ በተክለ ሃይማኖት እንዲሁም በአያት ሳይቶቻችን ላይ ከ25% ጀምሮ ልዩ ቅናሽ 5545 የባንክ አማራጭ 5% ቅድመ ክፍያ ብቻ በመክፈል የቤት ባለቤት የሚሆኑበትን ታላቅ የሽያጭ ኤክስፖ አዘጋጅተናል ይህ ኤክስፖ ልዩ ልዩ የቅናሽ ፓኬጆችን የያዘ ነው ይፍጠኑ ቦታውን ያስይዙ ለበለጠ መረጃና ሳይቱን ቀድሞ ለመጎብኘት በ0998932928 ላይ ይደውሉ። መኖር በጊፍት መንደር ጊፍት ሪል ስቴት ማኅበረሰብን እንገነባለን። ፖለቲካ ነው። ኤሰንሽያሌም ያው እስራኤል የጋዛን የአየር የመሬትና የባህር የምትቆጣጠረው ለራሷ ደህንነትም ነው ወይም መሆኑን ታስረዳለች። ለምሳሌ በዛ ጋዛን የሚያስተዳድረው ሐማስ ነው። ስለዚህ በባህር በኩል ወደ ጋዛ የሚገባውን ነገር አይቼና ፈትሼ ካላስገባው በስተቀረ ጦር መሳሪያዎች ሊያስገባ ይችላል፣ የተለያዩ ደህንነት ላይ አደጋ የሚጥሉ ነገሮችን ሊያስገባ ይችላል የሚል ያው ቤዚካሊ በጠላትነት ነው ያሉት ጋዛ ወደ ለፍልስጤማውያን ተላልፋ ክሰጠች በኋላም፣ መጀመሪያ ሐማስና ራሱ ፋታህ ተጋጩ። ከዛ በኋላ እንግዲህ ግዛቲቱ ሙሉ በሙሉ በሐማስ እጅ ነው ያለችው። ሐማስ ደግሞ ድብቅ አይደለም እስራኤል መጥፋት አለባት ብሎ የሚያምን ነው። ስለዚህም በተቻለው አቅም እስራኤልን ማጥፋት ተልእኮ ነው። ስለዚህ ምንጊዜም ጊዜም ለውጊያ ነው የሚዘጋጀው። እና ይሄ ደግሞ ይህን ምክንያት ሆኖ አጠቃላይ ወደ ውስጥ ወደ ግዛች የሚያስገባቸውን ነገሮች ትቆጣጥራለች ማለት ነው። ብሎኬዱ ወይም እቀባው ከዚህ የተነሳ ነው። እና ታስቆመሃለች፣ ትፈትሻለች። ከዛ በኋላ ወታደራዊ ያልሆኑ ወይም ለደህንነቷ ስጋት ያልሆኑ ነገሮች መሆናቸውን ካረጋገጠች በኋላ ትለቃለች። ለምሳሌ ያክል እንደ ማሳያ መደገፊያ አይደለም ያለውን ክርክር ለማሳየት ነው። ለምሳሌ ሐማስ ይህ ጦርነት ሲነሳ ዓለም የተደነቀበትን ሁኔታ አይተናል። እሱም ምንድን ነው ከመሬት በታች እነሱ እንዳቀረቡት የኒውዮርክን በተለይ ይህንን የሚያውቁ እንግዲህ በአሜሪካን ሀገር የኒውዮርክን የመሬት ውስጥ የባቡር ኔትወርክ ከተማ አሁን ወደ ውስጥ ስትገባ ከተማ ነው የምታገኘው። የባቡር መተለ ምንድን ነው የሚባለው ጥልፍልፎችን ነው የምታገኘው እና ልክ ሌላ ዓለም ነው ያ ሁሉ ጉዞ የሚደረገው ከመሬት በታች ነው። ስለዚህ የሰራው ታነል ነገ በታሪክ የምናነበው ነው። ሐማስ ከእስራኤል ጋር ውጊያ ለማድረግ ለነበረው ለዚህ እቅድ መኪና እየነዳ የሚገባባቸው ዋሻዎች ሁሉ ነበሩ። ጀስት መኪና እየነዱ የሚገቡበት የዋሻዎቹ አይነት፣ በጣም በብዙ መቶ ኪሎ ሜትሮች የሚቆጠሩ ጥልፍልፎች ናቸው። በጣም ሰፋፊዎች አሉ፣ በጣም ጠባቦች አሉ። እና እነዚህ ዋሻዎች እስከ ጦርነቱ በዚህ መንገድ ከመሬት በታች ከነዋሪው ከላይ፣ ነዋሪው አለ፣ ፎቆች አሉ፣ ሰማይ ጠቀስ ፎቆች ስር ዋሻዎች አሉ። እነዚህ በየት በኩል ነው የተሰሩት? በዚህ ከግብፅ ድንበር ጋር በሚገናኙበት መነሻ ሆኖ እሱ ብቻ አደለም እኮ አንዳንድ ጊዜ እነዚህ ዋሻዎች እስራኤል ውስጥ እኮ የሚወጣውን የተሰሩ አሉ። ውስጥ ለውስጥ ውስጥ ለውስጥ ሄደው በዋሻ ውስጥ ሄደው እስራኤል ግዛት ብቅ ይላሉ ማለት ነው። ከዛ የሚፈልጉትን እርምጃ መውሰድ እንዲያስችላቸው እየዘረጓቸው ሁሉ ነበሩ። እነዚህን እንግዲህ ያው ቻሌንጁን ተግዳሮቱን ተቀጥሎ መፍትሄ አላቸው። መጀመሪያ ላይ በጣም ትልቅ ስጋር ነበር ለእስራኤል። በኋላ ላይ ግን መሬት ውስጥ ያለውን እንቅስቃሴ የሚያሳይ መሳሪያ በመስራት በዛ መሳሪያ በመረዳት ብዙዎቹን በዛ መንገድ አፍርሳቸዋለች ደርምሳቸዋለች ማለት ነው። እና እነዚህ ሁሉ የተሰሩበት አሸዋ የትየለሌ የሆነ አሸዋ ነው። መገመት ትችላለ። እና እንዴት አድርገው አስገቡት? ይህ ብለትላል። ይሄ እንግዲህ ራሱ ሲሚንቶ ይዞ መግባት አሁን ተላላ ነገር ሊመስል ይችላል። ያ ሲሚንቶ የግንባታ ነው፣ እንዴት የግንባታ እቃ ትከልክላለህ ሊሆን ይችላል። ነገር ግን በሲሚንቶ የተሰራው ከመሬት በታች የመዋጊያ ዋሻ ምድ ይባለው አየር ማቀዝቀዣ ያለው፣ መኝታ ያለው፣ ቢሮ ያለው የሚገርምህ ከተማ ነው የተሰራው ታች። ስለዚህ እንደዚህ አይነት ሁኔታዎች እስራኤል በአየርም አየሩንም ምንድነው የመሬትንም የባህሩንም የጋዛን ክልል ትቆጣጠረ እንድትቆጣጠር ምክንያት አድርጋ የምታቀርበው እንግዲህ ይሄ ነው ሌሎች ደግሞ የሐማስን ጨምሮ ይሄ ሊደረግብን አይችልም የአየር ክልላችንም የባህር ክልላችንም የመሬት ክልላችንም ከከበባ ነፃ ሆኖ በነፃነት መኖር አለብን የሚል ተቋሞና ቅንቅን አለ። ስለዚህ እነዚህ ፍሎቲላዎች የፍልስጢማያን የጋዛን፣ የሐማስን አቋም የሚደግፉ እና ይህንንም በተግባር ለማሳየት ይሞክሩ ናቸው። የአሁኖቹ ግን እንደዚህ ደግሞ አሁን ደግሞ ካለው ከእርዳታው ጋር በተያያዘ ግን ጋዛ ውስጥ አክቸዋሊ ጦርነት ውስጥ ያለ ነው፣ የእርዳታ እህል ለማቅረብ ደግሞ ይፈልጋሉ እና አሁን ለምሳሌ ያው እነዚኛዎቹ የጫኑት የእርዳታ ነው የእርዳታ እህል የሚበላ የሚጠጣም የሚለበስ ነው የጫኑት። ግን ዓለም ለምሳሌ የእርዳታ እህል በጦርነት ቀጠና ውስጥ ላሉ ሲቪል ማህበረሰብ ማቅረብ የሚችል ሕጋዊ ፈቃድ ያለው አካል የለም ወይ ልክ እንደዚህ አሁን እንደተነሱት? አዎ ሲቪሎች ናቸው፣ አላማና ግብ አላቸው። ግን በአንድ ጦርነት ቀጠና ውስጥ ምግብ ይዘው ለመግባት ምን ዋስትና አላቸው? እንደገና ደግሞ ጥቃት ቢፈጸም ተጠያቂውስ ማን ነው የሚሆነው? ፈቃድ እስካልተሰጠ ድረስ ማለት ነው። ለዚህ ጥያቄ መልስ አለ። እስራኤልና አሜሪካ የተስማሙበት ጂኤችኤፍ የሚባል የጋዛ ሰብአዊ ድርጅት የሚባል ሰብአዊ ድርጅት በሱ በኩል እንዲከፋፈል ፈቅደዋል። ይሄ የተባለውንም እርዳታ ለጂኤችኤፍ በማቅረብ ለጋዛ እንዲደርስ ማድረግ ይቻላል እና ጂኤችኤፍ ይህንን እርዳታ የማስታቂን ስራ እሱ ብቻ እንዲሰራው እስራኤል እና አሜሪካ የተስማሙበት ምክንያት በተለይ እስራኤል እንደምትከሰው ወደ ጋዛ የሚገቡትን አልሚ ምግቦች ሁሉ የሚመገባቸው ራሱ ሐማስ ነው ነው የምትለው። ሐማስ እነዚህን ምግቦች ተረክበው መጀመሪያ የራሱን ታጣቂዎች ነው የሚያበላው። ከዛ በኋላ ደግሞ በወዱ ዋጋ ነው የሚሸጣቸው መልሶ። ኢቨን አሁን እኔ እሷ የምትወቀስበትን ጋዛውያን ተራቡ የሚለውን ሆን ብሎ የሚያስርበው እሱ ነው። ምግቦቹን በመቆጣጠር እነዚህን ችግሮች እየፈጠረ እስራኤልን በዓለም አቀፍ ደረጃ የማሳጣት የማስወገዝ፣ የፕሮፓጋንዳ ዘመቻው አካል የሚያደርገዋል በሚል ሐማስን በጣም ነው የምትኮንነው እስራኤል። ስለዚህ አሁን የእርዳታ እህሎች እንደያመጣጣቸው በገፍ ቢገቡ ችግር አልነበረውም በእስራኤል አመለካከት። ነገር ግን እነዚህን የሚቆጣጠረው ሐማስ ነው። አንዳንድ ጊዜ ቪዲዮ ታቀርባለች፣ ተኩስ እርምጃ ሲወሰድባቸው መተው ወርደው ለመቆጣጠር ሲሞክሩ እያላይ ታቀርባለች። በሌላ በኩል ግን የእርዳታ ድርጅቶች የሚሉት ቅድም እንደሰማው የተባበሩት መንግሥታት የእርዳታ ድርጅት ጋዛ ውስጥ ረሃብ አለ። ጋዛ ውስጥ በረሃብ የሞቱ ሰዎች ወደ ከመቶ በላይ እንደሆኑ ይነገራል። ቀጥተኛ በረሃብ ባይሆን እንኳ ከረሃብ ጋር በተያያዘ እና እነሱ እንደሚያቀርቡት የዚህ ምክንያቱ እስራኤል እርዳታው እንዳይቀርብ ሆን ብላ በዘረጋችው ሲስተሚክ የሆነ ስልታው ስልት አሰራር ነው በማለት ነው የሚያቀርቡት። በነገራችን ላይ በዚህ በጋዛ የጦርነት ጊዜ ያየነው የተባበሩት መንግስታትና እስራኤል አይንና ናጫ መሆናቸውን ነው። በሁለቱም በኩል የሚቀርቡ ሪሊ ሊታዩ የሚገቡ ክሶች አሉ። ቤዚካሊ ከሐማስ ጋር አብረው ይሰራሉ ብላ ያቀረበቻቸውና እርምጃ የተወሰደባቸው የተባበሩት መንግስታት ድርጅት ሰራተኞች አሉ። በሌላ በኩል ደግሞ የተባበሩት መንግስታት ድርጅቶች እስራኤል ሆን ብላ እንደምታስርብ፣ እርዳታ እንዳይዳረስ እንደምታደርግ ጄኖሳይድ ለመፈጸም ኢኖማት አይነት ክሶች ይቀርባሉ። እንደውም አንድ ሪፖርት ጄኖሳይድ ፈጽማለች በማለት እስከ መግለጽ ድረስ ሄዷል። እና እንዲህ አይነት ሁኔታዎች በጣም እየበዙ ናቸው። በዚህ በሁለት ዓመት ቆይታ እንደተመለከት ነው። እነዚህ የፍሎቲላዎች ግን በወጥ በሆነ መልኩ በየጊዜው ይህንን የእስራኤልን የባህር ዳርቻ የጋዛን የባህር ዳርቻ ቁጥጥር ኬላን በመቀናቀን እስራኤል ጋዛን መቆጣጠሯን እንድታቆም የሚፈልጉ አክቲቪስቶች ጥረት ነው እና የአሁኑ እንግዲህ ከስፔን ነበር የተነሱት። እንዳየው ያለምንም ግጭት፣ ማንም ሳይጎዳ ሲምፕሊ የእስራኤል ባህር ኃይል ቆጣጥሮ ወደ ጋዛ ወደብ እየተወሰዱ ነው። ከዛ በኋላ ምንም የተለየ ነገር አይደርስባቸውም። ምሳቸውም በልተው ራሳቸውም በልተው ወይ በአውሮፕላን ወይ በዚህ ወደየሀገራቸው ነው የሚሄዱት። አለም ለነበረን ቆይታ ከወዲሁ አመሰግናለው መልካም ቀን ይሆነልን። መልካም ቀን። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 ዩም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ የተመልከታው፣ አሁኑኑ ይደውሉልን፣ ይጻፉልን ባይሴቱታ